በአዲስ አበባ ከተማ አስተዳደር በአገልግሎት ሰጪ ተቋማት የሚስተዋለውን የአሰራርና የመልካም አስተዳደር ችግር ለመፍታት ተቋማትን ወደ ዲጂታል አገልግሎት የማስገባት ስራ እየተሰራ ይገኛል። የዚሁ ማሳያ የሆነው አዲስ መሶብ የአንድ ማዕከል አገልግሎት በርካታ ተቋማት የሚሰጡትን አገልግሎት በአንድ ማዕከል በማሰባሰብ የተቀላጠፈ ስራ እየተሰጠ ነው። የማዕከሉን አገልግሎትም የወረዳ የክፍለ ከተማና የማዕከል ተቋማት አመራሮች ጎብኝተውታል። ማዕከሉ የሚሰጠው አገልግሎት በቴክኖሎጂ የታገዘ ቀልጣፋና አፋና ብልሹ አሰራርን ለማስቀረት የሚያስችል የአሰራር ስርዓት የተዘረጋበት ስለመሆኑ መመልከታቸውን አመራሮቹ ተናግረዋል ለአገልግሎት አሰጣጥ ፍትሐዊነት በተለይ ፍትሐዊ የሆነ አገልግሎት አሰጣጥ እንዲሆን በጣም ትልቅ ባሉ አለ ሰዎች እንዳይንከራተቱ ቶሎ አገልግሎት አግኝቶ እንዲሄዱ እንደገና ደግሞ የከለይ አገልግሎቴን አስቀደመ ምናምን ነገር የሚል አስተሳሰብ አለ ይህን አስተሳሰብ ሊፈታ የሚችል ምርጥ የሆነ አገልግሎት አሰጣጥ ነው የሚል ነገር ነው ያለኝ አገልግሎቶቹ አካባቢ አሁን ወደ አንድ ማዕከል የመጡት በብዛት ሌብነትና ብልሹ አሰራር የሚስተዋልባቸው የተገልጋይ ምሬት የነበረባቸው በተመሳሳይ መልኩ ደግሞ ቅሬታ የሚቀርብባቸው ናቸው። አሁን ወደ አንድ ማዕከል መምጣታቸው ባለጉዳዩ የሚፈልጋቸውን አገልግሎቶችን በቀላሉ እንዲያገኝ ከሌብነትና ከብልሹ አሰራርም ደግሞ የጸዱ እንዲሆኑና ሁሉም ሰው መብቱንና ግዴታውን አውቆ እንዲስተናገድ ስለሚያደርግ ጥሩ ነው። ለነዋሪው የተለያዩ አገልግሎቶች በወረዳና ክፍለ ከተማ የሚሰጥ ከመሆኑ ጋር ተያይዞ ይህ የአሰራር ስርዓት ወደ ወረዳና ክፍለ ከተማ መስፋት እንደሚገባውም አመራሮቹ አስተያየታቸውን ሰጥተዋል። እዚህ ብቻ ሳይሆን እኛም ወስደን ተግባራዊ ለማድረግ ጥረቶች እያደረግ ነው ያለ ነው። እንደ ወረዳችንም ደግሞ ይህን ወስደን ተግባራዊ እናደርጋለን ብዬ አምናለሁ ማለት ነው። መልካም ነገሮችን ማየት ችያለሁ። እኛም መውሰድ አለብን ብዬ ማስበው እስከ ሁሉም ክፍለ ከተሞች እስከ ወረዳ ድረስ እኛም እስከ ወረዳችን ድረስ አሁን የተለያዩ ቴክኖሎጂዎች የተጀመሩ አሉ ግን እንዲህ በመሶብ ደግሞ በአንድ ማዕከል አድርገን ደግሞ ሁሉም አገልግሎቶች እንዲሰጡ እኛም እስከ ወረዳ ድረስ ይህን ፕራክቲስ ማድረግ አለብን የሚል ነገር ነው። አዲስ አበባ ስማርት ሲቲ እየሆነች ባለችበት በአሁኑ ወቅት አገልግሎት አሰጣጦች ዘመናዊና በቴክኖሎጂ የታገዙ መሆናቸውን አመራሮቹ ተገንዝበው ለነዋሪው እንዲያሳውቁ የተዘጋጀ የጉብኝት መርሃ ግብር ስለመሆኑ የአዲስ አበባ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ አገልግሎት አሰጣጥና ሪሶርስ ኃላፊ አቶ በቀለ ተመስገን ተናግረዋል። ሀገራችን፣ በአፍሪካ ተምሳሌት የሆነች አገልግሎት አሰጣጥ ተምሳሌት የሆነች ከተማ ለመፍጠር ምንድን ነው የተሰራ ያለው የሚለውን ነገር መጀመሪያ ለራሳቸውም ግንዛቤ እንዲያገኙ፣ በሁለተኛ ደረጃ እዚህ የሚሰጡ አገልግሎቶች ምን እንዲሆኑ አውቆ ማህበረሰባችን ወደዚህ ማዕከል መጥተው አገልግሎት እንዲያገኙ ለህብረተሰቡም ግንዛቤ እንዲፈጥሩ ጭምር ተደርጎ የተዘጋጀ ጉብኝት ነው። በተያዘው በጀት ዓመትም አገልግሎቱን ወደ ክፍለ ከተማ ለማስፋትም የቦታ መረጣ ተግባር እየተከናወነ ስለመሆኑም አቶ በቀለ አንስተዋል። ሁሉም ክፍለ ከተማ በዘንድሮ አመት አንድ ማዕከል አገልግሎት መሶብ ይገነባል፣ አገልግሎትም ይጀምራል። አዲስ መሶብ የአንድ ማዕከል አገልግሎት 18 ተቋማት 107 አገልግሎቶች እየተሰጡበት ነው።